ሰላም ሰላም! ውድና እየተከበራችሁ አድማጮች እንዴት ናችሁ? እለታዊ ነጫጭር የስፖርት መረጃዎች ከላንጋኑ ስፖርት ይዤላችሁ ቀርብ ያለው። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ እንዲሁም ላይክና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። ከማንቸስተር ዩናይትድ ጋር በተያያዘ እየተወሩ ያሉትን መረጃዎች በማየት የምንጀምር ይሆናል። ዩናይትዶች እስካሁን ታዲያ የወልቨርሃምፕተን ወንደርሱን ማቴዎስ ኩኛን ማስፈረማቸው ይታወቃል። ስማቸው ደግሞ ከሌሎች ተጫዋቾች ጋርም እየተያያዘ ይገኛል። አንደኛው የጁቬንቱሱ የፊት መስመር አጥቂ ዱሳን ቭላሆቪች እንደሆነ ነው በመዘገብ ላይ የሚገኘው። ዱሳን ቭላሆቪች ከሴሪአው መውጣት እንደሚፈልግም ነው በበርካቶች እየተዘገበ የሚገኘው። ይህንን መሰረት በማድረግ ጊሚ ስፖርት ይዞት የወጣው መረጃ እንደሚያ አቅም እንደሚያመላክተው ከሆነ የተጫዋቹ ወኪሎች ተጫዋቹን ለማንቸስተር ዩናይትድ እንዳቀረቡና ለተጫዋቹም ሳምንታዊ 200000 ፓውንድ ደሞዝ እንደሚፈልጉ አስታውቀዋል ሲል ነው የዘገበው። የ25 ዓመቱ የፊት መስመር አጥቂ ዱሳን ቭላሆቪች ስሙ ከዚህን በፊት ከአርሰናል ጋር ሲያያዝ እንደነበረ ይታወቃል። ዩናይትዶች ትክክለኛ የሆነ የ9 ቁጥር ተጫዋች ማስፈረም ይፈልጋሉ። በዚህም መሰረት ስማቸው ከቪክቶር ዮኬሬሽ ጋር ሲያያዝ ነበር። ተጫዋቹ ወደ አርሰናል መዘዋወርን እንደሚመርጥ ነው በስፋት እየተዘገበ የሚገኝ በዚህም መስራት ነው አሁን ማንቸስተር ዩናይትዶች ሌሎች አማራጮችን እየተመለከቱ የሚገኙትና የተጫዋቹ ወኪልም ተጫዋቹን ለማንቸስተር ዩናይትድ ያቀረበው ማለት ነው። ዘንድሮ እስካሁን በ42 ተጫዋታዎች በሁሉም ውድድር 15 ጎሎችን አስቆጥሮ አምስት ጊዜ አሲስት ማድረግ የቻለው ዱሳን ቭላሆቪች ኮንትራቱ በ2026 ስለሚጠናቀቅ ጁቬንቱሶች አዲስ ኮንትራት የማያስፈርሙት ከሆነ ተጫዋቹን ይለቁታል ተብሎ ነው የሚጠበቀው። ኤሲ ሚላን፣ ቶተናም ሆትስፐር እና ሌሎች ክለቦችም የተጫዋቹን ሁኔታ እየተመለከቱ ይገኛሉ። ሌላ አንድ የአጥቂ መስመር ተጫዋችም ስሙ ከማንቸስተር ዩናይትድ ጋር መያያዝ ጀምሯል። በአሁኑ ሰዓት ለጌንክ እየተጫወተ የሚገኘው የ24 ዓመቱ ቶሉ አርኮዴር ስሙ ከማንቸስተር ዩናይትድ ጋር እየተያዘ እንደሚገኝ ነው የተዘገበው። ተጫዋቹ በአሁኑ ሰዓት በትራንስፈር ማርኬት 20 ሚሊዮን ዩሮ ገደማ የተገመተ ናይጄሪያዊ የአጥቂ ተጫዋች ነው። ዘንድሮ በሁሉም ውድድሮች ለክለቡ በ45 ጨዋታዎች 23 ጎልን አስቆጥሮ 7 ጊዜ አሲስት ማድረግ የቻለው ማይከሉ አርኩዴር ወደ ማንቸስተር ዩናይትድ ሊዘዋወል ይችላል ተብሎ ነው የሚጠበቀው። ዋጋውም አነስተኛ ስለሆነ ማንቸስተር ዩናይትዶች ሊያተወክሩበት እንደሚችሉም ነው የተዘገበው። አንድሬ ኦናና ማንቸስተር ዩናይትድን ሊለቅ ይችላል የሚሉ መረጃዎች በመበራከት ላይ ይገኛሉ። የተጫዋቹ ስም ታዲያ ከተለያዩ ክለቦች ጋር መነሳት ጀምሯል። ዩናይትዶችም ተጫዋቹን ለመተካት የተለያዩ አማራጮችን እየተመለከቱ እንደሚገኙ ነው የተገለጸው። የፈረንሳዩ ጋዜጣ ለኤኪፕ ይዞት የወጣው መረጃ እንደሚያመላክተው ከሆነ ሞናኮዎች የአንድሬ ኦናናን ሁኔታ በቅርበት እየተከታተሉ ይገኛሉ ሲል ዘግቧል። አንድሬ ኦናና ክለቡን የሚለቅ ከሆነ ለማስፈረምም ጥረት እንደሚያደርጉ ነው የተገለጸው። አንድሬ ኦናና ዘንድሮ በማንቸስተር ዩናይትድ ውስጥ መጥፎ የሚባል ጊዜ ነው ያሳለፈው ማለት ይቻላል። በርካታ ስህተቶችንም ሲሰራ የነበረ ተጫዋች ነው። እንደ አጠቃላይ በ50 ጨዋታ ስልሳ አምስት ጎሎችን ያስተናገደ ሲሆን 11 ጨዋታ ላይ ብቻ ነው ጎል ሳይቆጠርበት መውጣት እየቻለው። አሁን ግን ክለቡ ሊለቅ ይችላል የሚሉ መረጃዎች እየተበራከቱ ይገኛሉ። ከማንቸስተር ዩናይትድ ጋር ደግሞ ስማቸው እየተያያዘ ያሉ ግብ ጠባቂዎች አሉ። ጃንሉካ ዲማርዚዮ ይዞት የወጣው መረጃ እንደሚያመላክተው ከሆነ አንድሬ ኦናና ማንቸስተር ዩናይትድን የሚለቅ ከሆነ ዩናይትዶች ደግሞ ማርኮ ካርኔሴች ላይ ትኩረት ያደርጋሉ ሲል ዘግበዋል። በአሁኑ ሰዓት ለአታላንታ እየተጫወተ የሚገኘው ማርኮ ካርኔሴችን ስሙ በተደጋጋሚ ነው ከማንቸስተር ዩናይትድ ጋር እየተያዘ የሚገኘው የተጫዋች በ44 ተጫዋታዎች 45 ጎሎችን ያስተናገደ ሲሆን 18 ተጫዋታዎች ላይ ጎል ሳይቆጠርበት መውጣት ችለዋል። ኮንትራቱ እስከ 2028 ስለሚያቆየውም አታላንታዎች ከፍተኛ የሆነ የዝውውር ሂሳብ ሊጠይቁ እንደሚችሉ ነው የተገለጸው። በተጨማሪም ታዲያ የአስቶን ቪላው ኤሚሊያኖ ማርቲኔስ ስሙ ከማንቸስተር ዩናይትድ ጋር መያያዙን ቀጥሏል። አንቶኒ ወደ ሪያል ቤቲስ ሊያመራ እንደሚችል እየተገለጸ ይገኛል። ጎሞዎች ተጫዋቹን ማስፈረም የሚፈልጉ ነበር፣ ነገር ግን ተጫዋቹ ወደ ሪያል ቤቲስ መመለስ እንደሚፈልግ ነው የተገለጸው። ማንቸስተር ኢቪኒንግ ኒውስ ይዞት የወጣው መረጃ እንደሚያመላክተው ከሆነ አንቶኒ ከደሞዙ 30%ን በመተው ወደ ሪያል ቤቲስ ለመመለስ ጥረት ያደርጋል ሲል ነው የገለጸው። ዩናይትዶችም ታዲያ ለተጫዋቹ ዝውውር እስከ 35 ሚሊዮን ዩሮ ለመጠየቅ መዘጋጀታቸው ነው የተገለጸው። ከአርሰናል ጋር በተያያዘ እየተወሩ ያሉትን መረጃዎች እንመለከታለን። መጀመሪያ ላይ የቢላል ኤል ካኑ ስን ጉዳይ እንመልከት። በአሁኑ ሰዓት ከሌስተር ሲቲ ጋር እያሳለፈ የሚገኘው ቢላል ኤል ካኑ ስሙ ከአርሰናል ጋር መያያዝ ጀምረዋል። እንደውም ተጫዋቹ ከአርሰናል ጋር በጥቅማጥቅም ረገድ መስማማቱን ነው በመጥቀስ ላይ የሚገኙት። ተጫዋቹ ባለፈው ክረምት ነበር ወደ ሌስተር ሲቲ የተዘዋወረው ከጌንክ ከሚባለው የቤልጅየም ክለብ ማለት ነው። ነገር ግን ሳቻ ታቫሌሪ የተባለው የቤልጅየም ዘጋቢ እንደገለጸው ከሆነ በቢላል ኤልካኑስ እና በአርሰናል መካከል የተደረገ ምንም አይነት ንግግር የለም ሲል ነው የገለጸው። እስካሁን ባለው ሁኔታ ታዲያ ተጫዋቹም ሆነ አርሰናል በዝውውር ጉዳይ ላይ አልተነጋገሩም ሲል ሳቻ ታቮሊየሪ ዘግቧል። ወደፊት የሚፈጥረው ነገር እንመለከታለን። በርካቶች ታዲያ አርሰናሎች ቢላል ኤልካኑስን ለማስፈረም እንደተስማሙ ነው የገለጹት። ነገር ግን መረጃው ትክክል አይደለም ሲል ነው ሳቻ ታቮሊየሪ እየዘገበው እዛው አርሰናል ጋር ስንቆየ ቶማስ ፓርቴ ክለቡን የመልቀቁ ነገር አይቀሬ እንደሆነ ነው በርካቶች እየዘገቡ የሚገኙት እና ከዚሁ ጋር በተያዝ ታዲያ የተለያዩ ተጫዋቾች አሁን ስማቸው ከአርሰናል ጋር መያያዝ ጀምረዋል። የብሬንት ፎርዱ ክሪስቲያን ኖርጋርድ ደግሞ የመጀመሪያው ተጫዋች እንደሆነ ነው በመዘገብ ላይ የሚገኘው። አሰልጣኝ ቶማስ ፍራንክ ወደ ቶተናም ሆትስፐር መዘዋወሩን ተከትሎ ክሪስቲያን ኖርጋርድንም ወደ ቶተናም ሊያመጣው ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። አርሰናሎች ዘንድሮ ሁለት አማካዮችን ነው እየለቀቁ ያሉት። ማርቲን ዙቢሜንዲ ቢፈርም እንኳን ሌላ ተጨማሪ አንድ የአማካይ ስፍራ ተጫዋች ያስፈልጋቸዋል። ለዚህም ሲባል ክርስቲያን ኖርጋርድን እየተመለከቱት እንደሚገኙ ነው ሚረር የዘገበው። ጆርጂኒሆ ክለቡን ለቋል፣ ቶማስ ፓርቲ ደግሞ ክለቡን ይለቃል ተብሎ ነው የሚጠበቀው። ስለዚህ ለአንደኛው ማርቲን ዙቢሜንዲ ቢፈርም እንኳን ለሁለተኛው ተጫዋች ደግሞ ሌላ ተጨማሪ ተጫዋች ስለሚያስፈልግ ክርስቲያን ኖርጋርድን እየተመለከቱት እንደሚገኙ ነው የተገለጸው የ31 ዓመቱ የተከላካይ አማካይ ተጫዋች የሆነው ክርስቲያን ኖርጋርድ 2027 በክለቡ የሚያቆይ ኮንትራት አለው። ዘንድሮ በ35 ጨዋታዎች 6 ጎል አስቆጥሮ አራት ጊዜ ደግሞ አሲስት ማድረግ ችሏል። ማርቲን ዙቢሜንዲ ኮንትራቱን መፈራረሙ እየተገለጸ ይገኛል። ከአርሰናል በኩል ታዲያ ተጫዋቹ መፈረሙ ይፋ ይደረጋል ተብሎ ይጠበቃል። ለተጫዋቹ ዝውውር ከ64 እስከ 65 ሚሊዮን ዩሮ የዝውውር ሂሳብ እንደሚከፍሉም ነው የተገለጸው። ይህ ዋጋ ታዲያን በተለያየ ጊዜ ተቆራርጦ ነው የሚከፈለው በአንድ ጊዜ ሳይሆን ማለት ነው። ተጫዋቹ የሕክምና ምርመራውንም አጠናቆ ፍርሜውንም አኑሯል። በቅርቡም ይፋ ይደረጋል ተብሎ ይጠበቃል። ሊቨርፑሎች ፍሎሪያን ቨርዝን በትናንትና ውለት ማስፈረማቸውን ይፋ አድርገዋል። ተጫዋቹ ለረጅም ጊዜ ሲከታተሉት እንደነበረም ነው የተገለጸው። የክለቡ ኃላፊ የሆነው ሪቻርድ ሂውዝም ታዲያ ከስድስት ወር በላይ ተጫዋቹን ለማሳመንና ለማስፈረም ከፍተኛ የሆነ ጥረት ሲያደርጉ እንደነበሩ ነው ያስታወቁት። በመጨረሻም ታዲያ ፍሎሪያን ቨርዝ የሊቨርፑል ንብረት መሆኑ ተረጋግጧል። ሊቨርፑሎች ዘንድሮ አስገራሚ የሆነ የዝውውር እንቅስቃሴን ነው በማድረግ ላይ የሚገኙት ከሞላ ጎደል ያለፈ ውድድር ዓመት ወይም ደግሞ ያለፈው ክረምት የዝውውር መስኮት እንቅስቃሴያቸው ደከም ያለ ነበር ማለት ይቻላል። ነገር ግን ዘንድሮ ተጫዋቾችን እያስፈረሙ ይገኛሉ። አስቀድመው ከባየር ሊቨርኩሰን ጀረሚ ፍሪምፖንግን ማስፈረማቸው ይታወሳል። አሁን ደግሞ የቡድን አጋሩ የነበረውን ፍሎሪያን ቨርዝን ማስፈረማቸውን በትላንትና ዕለት ይፋ አድርገዋል። በቀጣይም ታዲያ የቦርንሞዙ ሚሎስ ኬርኬዥ ወደ ክለቡ ይመጣል ተብሎ ነው የሚጠበቀው። በዚህም መሰረት በትላንትና ዕለት ፍሎሪያን ቨርዝ ለሊቨርፑል መፈረሙ ይፋ ተደርጓል። ከሊቨርፑል ደግሞ አንድ ተጫዋች ይለቃል ተብሎ ነው የሚጠበቀው። የተከላካይ መስመር ተጫዋች የሆነው ጃረል ኳንዛ ወደ ባየር ሊቨርኩሰን ያመራል ተብሎ ይጠበቃል። ጃረል ኳንዛ ታዲያ በቋሚነት መጫወት ስለሚፈልግ ክለቡን መልቀቅ እንደሚፈልግ ነው የተገለጸው። በዚህም መሰረት እስከ 35 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ጃረል ኳንዛ በቀጣይ ቀናት ውስጥ ለባየር ሊቨርኩሰን ይፈርማል ተብሎ ነው የሚጠበቀው። በተቃራኒው ደግሞ የጃረል ኳንዛን መልቀቅ ተከትሎ ታዲያ ሊቨርፑሎች የተለያዩ አይነት ተከላካዮችን ይመለከታሉ ተብሎ ነው የሚጠበቀው። የክሪስቲያል ፓላሶ ማርክ ጌይ ስሙ ከሊቨርፑል ጋር እየተጠቀሱ ከሚገኙ ተጫዋቾቹ ውስጥ አንዱ ሆነው ተጫዋቹ የአንድ ዓመት ኮንትራት ስለሚቀረውም ይለቁታል ተብሎ ነው የሚጠበቀው። ክሪስቲያል ፓላሶችም ማርክ ጌይ ክለቡን ይለቃል የሚል እምነት ስላላቸው ኦስማን ዲዮማንድን ከስፖርቲንግ ሊዝበን ለማስፈረም ጥረት እንደሚያደርጉም ነው የተዘገበው። አሌክዛንደር ኢሳቅ ስሙ ከሊቨርፑል ጋር እየተያያዘ ቢገኝም በዚህ በክረምት የዝውውር መስኮት ግን ተጫዋቹን ለማስፈረም እንቅስቃሴ የሚያደርጋቸው የማይታሰብ ነው ሲል ዘ ቴሌግራፍ አስነብበዋል። የ25 ዓመቱ የኒውካስል ዩናይትድ አጥቂ የሆነው አሌክዛንደር ኢሳቅ ስሙ ከአርሰናልም ከሊቨርፑልም ጋር ሲነሳ ነበር። በተለይ ሊቨርፑሎች ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ ተብሎ ነበር ሲጠበቅ የነበረው። ነገር ግን ኒውካስል ዩናይትዶች በአውሮፓ ሻምፒዮንስ ሊግ የሚያሳተፋቸውን ውጤት በማስመዝገባቸው ተጫዋቹን በዚህ በክረምት የዝውውር መስኮት መልቀቅ እቅድ እንደሌላቸውም ነው የተገለጸው። ማንቸስተር ሲቲዎች ኤልካይ ጉንዶጋንን ለመልቀቅ ፈቃደኛ ናቸው ሲል ዘጋርዲያን አስነብበዋል። የ34 ዓመቱ ተጫዋች ለማስፈረም የቱርኩ ጋላታሰራይ ክለብ ፍላጎት ማሳየቱ ነው እየተገለጸ የሚገኘው። ሲቲዎችም ታዲያ ትክክለኛ የሆነ ሂሳብ የሚቀርብላቸው ተጫዋቹን ለመልቀቅ ፍቃደኛ መሆናቸው ነው የተገለጸው። ፒኤስጂዎች የቦርንሞዙን ተከላካይ ኢልያ ዘባርኝን ለማስፈረም ሁለተኛ የተባለውን የዝውውር ሂሳባቸውን አቅርበዋል። መጀመሪያ ላይ ያቀረቡት የዝውውር ሂሳብ ውድቅ ከተደረገባቸው በኋላ ነበር። አሁን ደግሞ 55 ሚሊዮን ፓውንድ አጠቃላይ የዝውውር ሂሳብ ለቦርንሞዝ ያቀረቡት። ነገር ግን ቦርንሞዞች አሁንም ውድቅ ያደርጉታል ተብሎ ነው የሚጠበቀው። ቦርንሞዞች ለተጫዋቹ ዝውውር እስከ 70 ሚሊዮን ፓውንድ እንዲከፈላቸው ይፈልጋሉ። ቦርንሞዞች አንቷን ሴሜኒዮን ለመልቀቅ በትንሹ 65 ሚሊዮን ፓውንድም እንደሚጠይቁ ነው እየተገለጸ የሚገኘው። ቶተናም ሆትስፐሮች ከተጫዋቹ ጋር በተያያዘ ያለውን ሁኔታ ለማወቅ ጥያቄ አቅርበዋል። አሰልጣኝ ቶማስ ፍራንክ ማስፈረም ከሚፈልጉ ተጫዋቾች ውስጥ አንዱ አንቷን ሴሜኒዮ መሆኑ ነው የተገለጸው። በዚህም መሰረት ቶተናም ሆትስፐሮች ከተጫዋቹ ጋር በተያያዘ ያለውን ሁኔታ ለማወቅ ጥያቄ ማቅረባቸው የተገለጸው ቦርንሞዞች በበክሏቸው ለተጫዋቹ ዝውውር እስከ 65 ሚሊዮን ፓውንድ ሊጠይቁ እንደሚ አይችሉም ነው የተዘገበው። ፉላሃሞች የቀድሞ ተጫዋቻቸውን ጆአው ፓሊናን ወደ ፕሪሚየር ሊጉ ለመመለስ እያቀዱ ይገኛሉ ሲል ዴሊ ሜል ዘግቧል። ባለፈው ክረምት ነበር ፉላሃሞች ተጫዋቹን በ48 ሚሊዮን ፓውንድ ለባየር ሙኒክ የሸጡት። ተጫዋቹ ታዲያ በክለቡ እንደሚፈለገው በትስቋም በቋሚ ተሰላፊ ውስጥ ገብቶ መጫወት አልቻለም። በዚህ መሰረት ተጫዋቹን ፉላሃም ወደ ፕሪሚየር ሊጉ ለመመለስ ማቀዱም ነው የተገለጸው። ሪያል ማድሪዶች የክሪስቲያል ፓላሱን አማካይ አዳም ዋርተንን እየተመለከቱት እንደሚገኙ ተዘግበዋል። ሪያል ማድሪዶች የአማካይ ስፍራቸውን ማጠናከር ይፈልጋሉ። ስማቸው ከአርሰናል ጋር ለመፈራረም ከተስማማው ማርቲን ዙቢሜንዲ ጋርም ሲያያዝ ነበር። ነገር ግን አሁን የክሪስቲያል ፓላሱን አዳም ዋርተንን እየተመለከቱት እንደሚገኙም ነው የተገለጸው። አዳም ዋርተን እስከ 2029 በክለቡ የሚያቆይ ኮንትራት አለው። ማንቸስተር ዩናይትድ ከገንዘብ ጋር በተጨማሪ ጆሹዋ ዝርክ ዜን በመስጠት ሂጎ ኤክቲኬን ለማስፈረም ማቀዳቸው እየተዘገበ ይገኛል። ማንቸስተር ዩናይትዶች የአጥቂ መስመራቸውን ማጠናከር ይፈልጋሉ። በዚህም መሰረት ባለፈው ክረምት ያስፈረሙትን ጆሹዋ ዝርክ ዜን ለአይንትራንክ ፍራንክፈርት በመስጠት በምትኩ ደግሞ ሂጎ ኤክቲኬን ለማስፈረም ማቀዳቸውን እየተገለጸ የሚገኘው አይንትራንክ ፍራንክፈርቶች ለተጫዋቹ ለሂጎ ኤክቲኬ ማለት ነው እስከ 85 ሚሊዮን ፓውንድ እንዲከፈላቸው ይፈልጋሉ። የተጫዋቹ ስም ከቸልሲ ጋር የተነሳበትም አጋጣሚ አለ። ነገር ግን ዩናይትዶች አሁን ከገንዘብ በተጨማሪ ጆሹዋ ዝርክዜን ለመስጠት ማቀላቸውም ነው የተገለጸው። አሁን ደግሞ በክለብ ዓለም ዋንጫ ላይ በትናንትና ዕለት የተመዘገቡትን ውጤቶች እንመለከታለን። ትናንትና በተደረገው ጨዋታ ከእኩለ ሌሊት በኋላ ማለት ነው፣ አትሌቲኮ ማድሪድ ሲያትል ሳውንደርስን 3 ለ1 ሲያሸንፍ፣ ቦታፎጎ ፒኤስጂን አንድ ለባዶ በሆነ ውጤት አሸንፏል። ቤንፊካ ኦክላንድ ሲቲን 6 ለባዶ ያሸነፈ ሲሆን ምሽት ላይ በተደረገው ጨዋታ ፍላሚንጎ ቸልሲን ከኋላ በመነሳት 3 ለ1 በሆነ ውጤት አሸንፏል። አስቀድሞ ቸልሲዎች በፔድሮ ኔቶ አማካኝነት ጎል ማስቆጠር ችሎ ነበር ነገር ግን ከለፍ ሁለት ፒንቶ እና ዳኒሎ ሁለት ጎሎችን አከታትለው በማስቆጠር ሁለት ለአንድ መምራት ችለዋል። ገና በተቀይሮ ተቀይሮ በገባ በአራተኛው ደቂቃዋ ላይ ደግሞ ኒኮላስ ጃክሰን በቀይ ካርድ ከሜዳ ተሰናብቷል። ከዚህም በኋላ ታዲያ ያን ባስቆጠራት ጎል ሶስት ለአንድ በሆነ ውጤት ፍላሚንጎዎች ማሸነፍ ችለዋል። ኒኮላስ ጃክሰን ከጨዋታ በኋላም ደጋፊውን፣ የቡድን አጋሮቹንም ይቅርታ ጠይቋል። የሰራውት ነገር ትክክል አልነበረም ሲል ነው ኒኮላስ ጃክሰን የተናገረው። ቸልሲዎች ታዲያ ሁለተኛ ጨዋታቸውን በትናንትና 2-3 የሆነ ውጤት ተሸንፈዋል ከእኩለ ሌሊት በኋላ በተደረገ ጨዋታ ደግሞ ባየር ሙኒክ ቦካ ጁኒየርስን ሁለት ለአንድ በሆነ ውጤት አሸንፈዋል ሀሪኬን ባስቆጠራት ጎል መምራት ችሎ ነበር ነገር ግን በሜሬንቴል አማካኝነት አቻ ሆኖ ነበር ቦካ ጁኒየርሶች ነገር ግን ከጨዋታው ለመጠናቀቅ አራት ደቂቃ ሲቀረው ማይክል ኦሊሴ ባስቆጠራት ሁለተኛ ጎል ባየር ሙኒክ ሁለት ለአንድ በሆነ ውጤት ማሸነፍ ችሏል ዛሬ ታዲያ ጨዋታዎች የሚቀጥሉ ነው የሚሆነው። በክለብ ዓለም ዋንጫ አንድ ሰዓት ላይ ማመሎዲ ሳንዳውንስ ከቦሩሺያ ዶርትሙንድ ጋር ጨዋታቸውን የሚያደርጉ ይሆናል። ምሽት አራት ሰዓት ላይ ኢንተር ከኡራዋ ሬድስ ዳይመንድ ጋር ጨዋታቸውን ያደርጋሉ። ሰባት ሰዓት ላይ ፍሉሚኔንስ ከኡልሰን ጋር ጨዋታቸውን የሚያደርጉ ነው የሚሆነው። አስር ሰዓት ላይ ከእኩለ ሌሊት በኋላ ማለት ነው ሪቨር ፕሌት ከሞንትሬይ ጋር ጨዋታቸውን የሚያደርጉ ይሆናል። እንግዲህ አድማጮች፣ ለዛሬ ያዘጋጀውላችሁን አጠር ያለ መረጃ በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩ።